ሀያ ሆነሽ ሁሉም ሰው ከምወዳችሁ አንበሳ ሆናች ሁሉም ሰው ብጠላችሁ እሻላል ብላለች ሃይሚዬ ማለት ነው። አንበሳ ሆነች ከምትሰደቢ። አንበሳም ሳቶኝ ሃያም ሳቶኝ ሀይሚዬ ሆነች ለምናት ማጭም የኔ ቆንጆ እንደዛ ነው። ቁምሻለሽ ውዴ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 ማለት አንዳንድ ጊዜ ማለት ነው ለካ የሆነ የማይሆኑ ሰው ጋር ስትሆኑ ማለት ነው በቃ ጥሩ ነገር ሳይሆን ክፉ ክፉ ክፉ ነገር ያስተላምዳችኋል፣ የሚባለው እውነት ነው ብዬ መቶ ፐርሰንት እህንትን ብያለሁ ማለት ነው። ሀይሚና ብሩኬ የእውነ ስነግራችሁ ዳንና ሶስጋ ከተገናኙ ቀን ጀምሮ ስድብ ብትሉ፣ ንግግራችሁ ብትሉ፣ አስተሳሰባችሁ ብትሉ ማንነታችሁ ሁሉ ነው የተቀየረው። እና ሀይሚ የእኔ እውነት ሀይሚ ተሳስታለች ብዬ ነው መቶ ፐርሰንቱ የምነግራቸው። ተሳስታለች ያልኩበት ምክንያት፣ በነገራችን ላይ አንዳንድ ጊዜ እኔ ቤት ብቻ ሳይሆን ሁሉም ቤት ማለት ነው፣ የእውነት ስነግራችሁ ማለት ነው፣ ቪዲዮ መግባ ላይ የምት የሚያስቀምጡት ሰላሳ ሰከንድ ወይም ደግሞ አንድ ደቂቃ ምናምን የሚያስቀምጡት ነገር አለ። እሷን ብቻ አዳምጣችሁ ኮመንት የምትሰጡ ሰዎች አላችሁ። እንደዛ ባታደርጉ መልካም ነው። እስከ መጨረሻ አዳምጡት እና ከዛ ምን እንደምሉ ምን ላይ እንደጨረሱ ከዛ በኋላ ኮመንት ብትሰጡ ደስ ይለኛል። ሲቀጥል ደግሞ ማለት ነው ሀይሚና ብሩኬን እንዲያደረጋችሁ ኦዲዬንስ ነው ምንም ማለት ጥፋት የለባቸውም። ሃይሚና ብሩክ እያላችሁ የምታውሩ ሰዎች አላችሁ። ኦዲየንስ የፈለገ ነገር ማለት እኛ ለምሳሌ ማለት ነው ኦዲየንስ፣ በእርግጥ አዎ፣ ሰው ልጅ ብትመክሩ ወይም ደግሞ ደግ ደግ ብትሉ ይመለሳል የሚባለው ነገር አለ። ነገር ግን ዘጠና ዘጠኝ ፐርሰንቱ ስድብ ቢሆንም፣ ትንሽ ነው ደግ ደግ የምንናገረው። ይሄ ምንድን ነው አሚና ብሩክ አንድ ላይ ሲመጡ ይታረቃሉ፣ ሰላም ነገር ይፈጥራሉ ብለን ስንጠብቅ እነሱ ሁለቱም አንድ ላይ መተው ራሱ ሌላ ታሪክና ሌላ ያልተጠበቀ ነገር ስለሚሰሩ ሰው ልጅ ደግሞ ይሰለቻል። ተቃላችሁና፣ ለምሳሌ እኛ በተለይ በተለይ ሰው ሀገር የምንኖሩ የመዳም ቅመሞች ብዙ ነገር ይሰለቸናል። ታውቃላችሁ የመዳም ልጆች፣ የመዳም ጭወት፣ ስራው፣ ሙቀቱ ሁሉ ነገሩ ሽልጭት ብሎናል። እና የእነሱ ደግሞ ሲጨመርብን ሳያስደስት ስቀረን ያናድደናል። አንደኛ ማለት ነው እርግጠኛ ነኝ፣ የምሬ ነው የምላችሁ እና እነሱ በፍቅር እየመጡ እኔ ማለት ነው እኔ ራሴ ራሴ ወግኝ ሲያውራችሁ ማለት ነው ሃይሚና ብሩ እየሳቁ የተጫወቱ ምናምን ስመጡ እኔ እንጃ ቪዲዮን አንዴ ሁለት ሶስት ነው ደግመ ሚያዩ ማርያም ነው ላችሁ ግን እንደዚህ ሲመጡ በቃ ዛሬ ደግሞ ምን ተባባሉ የሚለው ቅፍፍ እያለኝ ነው የእነሱ ቪዲዮ ምገብተው አሁን ላይ ማለት ነው። ይሄ ማለት ምን ማለት ነው? የነሱ ስራ ስላላስደሰተን ከነሱ ስለማንጠብቁ ለነሱ ያለን ቦታ በጣም ከፍተኛ ስላለ ነው እንደዚህ የምንሳደበው ወይንም ደግሞ የምንናደደው ምናምን ለነሱ ያለንበት ነገር ስላለ ነው እንጂ እነሱ የምንጠላ ሰዎች ብንሆን አፋችን እንዘጋለን ብዬ አስባለሁ እና አንድ ኮመንት ደግሞ በጣም የሚያስጠላ የሚያስጠላ ነገር አለና፣ እኛም ባልን ነገር ደስ ይለኛል። ግን እንደዚህ ያልሽ ልጅቷ ልጅ ሴት ናትና ለዛው መስቀል አስራ ምናምን፣ ሃይሚ ትገደል ያልሽው ሴት እንጃ፣ ለአንቺ ያርግልሽ ልበልሽ፣ ፈጣሪ ይቅር በልሽ፣ ይቅር እንዲልሽ ፈጣሪ ለምኝ። ሲቀጥል ደግሞ ሃይሚና ብሩክ መቼም አይለዩ። እነሱ እየሰሩ ያሉ ድራማ ነው፣ እኛ እያልን ያለ ነው ለምን ሰራችሁ፣ ለምን እንዴት ታደርጋላችሁ? ሳይሆን ይበቃል፣ ልክ አልፏል። በጣም ወደ አላልል በቃ፣ ከእነሱ ማይጠበቁ ነገር እያደረጉ ስለሆነ በጣም ደብሮናል። ነገሮችን አስተካክሉ እያልን ነው እንጂ እንደዚህ ይባላሉ፣ ይገደሉ፣ ይሰቀሉ አላልንም። ገባችሁ አይደለም? ስለዚህ ኒንጃ እንዲህ አይነት ኮምንት ሲያዩ እነሱ ደግሞ ምን ይሰማቸዋል? የምሬ ነው ምላችሁ። እስቲ አንዳንድ ጊዜ ቆም ብላችሁ አስቡ ማለት የምንጽፈውና የምንናገረው ነገር ከፈጣሪ ጋር አጋጫችሁ መልካም ነው ብዬ አስባለሁ። እና ትላንትና ማታ ዳኒ ላይፍ ገብቶ እንዴት እንደምሳደብ እንዴት እንደምሳደብ ፈጣሪ ትግስቱ ስጠን። እንደጋ ያደረጉ እሱ ከም መሳደብ አለበት ምክንያቱ በጭንቅላ ሳይሆን በጣት እግር ነው የሚያስበው ዳኒ ማለት ነው። በጣት እግር የሚያስበው ሰው ነው እሱ እና ይህ ማለት ለምን እንደዚህ እንዳልኩ ልንገራችሁ። ለገንዘብ ነው ቆሞ የሚኖሩት። ለራሳችሁ ለህሊናችሁ፣ ለክብራችሁ፣ ለስማችሁ አልቆሙም። ገብታችሁ አይደለም ለገንዘብና ለገንዘብ ብቻ ነው እየቆሙ እያወሩም እየሰሩም ያሉ እኔ እንጃ፣ ለስማችሁ፣ ለክብራችሁ፣ ለቤተሰባችሁ እኔ እንጃ። ቁም ነገር መባል ነገር የላቸው ለማግኘት ብቻ ነው ጉጉታቸው። ይሄ ደግሞ በጣም በጣም ማለት አተሳሰባችሁ የወረደ መሆኑን በዚህ ማረዳት ትችላላችሁ። የፈለገ ነገር ብሆን ማለት ነው። እና ሃይሚና ብሩክ በዚህ ምክንያት ተጣልቶ እንደዚ እንደዚህ ይሆናሉ ብላቸው እንዳታስቡ። ነገር ግን አንዳንድ ጊዜ የሚናገሩ ነገር ይዘገንናል። እኔ ከሃይሚ አፍ የዘገነነኝ ነገር ምንድ ነው? የሰው ምስት ቃማ ከሰው ምስት ጋር ጎደኛ ስትሆን ነው ክብረ የወረደ ከሰው ስጋ ስትለከስከስ ነው ክብረ የወደቀ የወረደ ምናምን ስትል፣ አሁን ለምሳሌ በጣም ነው የሚያስጠለም። ከዛ ብሩኬ ደግሞ ስለ ዳኒ ካገባሽ እዛው ተጋቡ ምናምን የሚለው ነገር ይደብራል በጣም ነው የሚዘገንነኝ። ጌታን ጌታ እንጃ የሆነ ሎም ስጠጡ እንዴ ነው ዝግንን የሚያደርጋቸው እንደዛ ነው የሚዘገንነኝ እንደሆነ የእነሱ ቃላቶች። ምክንያቱም ይህ ቪዲዮ መቼም መቼም እስከ ልጅ ልጃችሁ ራሱ ልያይ ይችላል። ገባችሁ አይደለም? ለምን ለክብራችሁ አይጨነቁም? ለምን ለነገያችሁ አያስቡም? ክብር የተነካ ለምን ማለት አልቻሉም? ገና ሃይሚ ከሚሆን አንበሳ መሆን ይሻላል። አንበሳ ሆነሽ ከምትሰደቢ ሃይሚ ሆነሽ ብትወደጂ ይሻልሻል ውዴ። የምሬ ነው የምላችሁ።